እስኪ ደግሞ የጥላ ወጊ መተት በየትኛው ህመም እራሱን ይደብቃል የሚለውን። እኔ ሰላቢ ምንድን ነው አላት። ዘረዘረችው ልጅቷ። በፍጹም ሊታወቅ አይችልም ብሎ የሚያስብ ሰው ነው። በፍጹም ይሄ ነገር ሊገኝ ሊታወቅ አይችልም ብሎ የሚያስብ ሰው ነው። ሰላቢ ማለት መተት ነው አለችው። የመተት አይነት ብዙ አይነት መተቶች አሉ። ከመተቶች ውስጥ አንዱ ነው ሰላቢን ጠንቋይም ሊሰራው ይችላል፣ ደብተራም ሊሰራ ይችላል። ጠንቋይ ማለት ቤት ውስጥ ቡና እያስፈላ እያስካደመ እያጓራ መጋረጃ ጋርዶ ይችላል፣ ሳይጋርድም ሊሆን ይችላል። ብቻ ስኒ እየዘቀዘቀ መዳፍ እያነበበ እንደገናም ደግሞ ሌሎችም ሌሎችም እያደረገ መተት የሚመትት ጥላ ወጊ እየሰራ ብዙ ነገሮች የሚያደርግ ነው። ደብተራ ማለት ደግሞ መጽሐፍ እየገለጠ ደብተር እንደማለት ነው። ደብተራ የተባለው ደብተር ደበተረ ገለጠ ማለት ነው። ብርሃን ተገለጠ እንደማለት ነው። የመቤታችን ደብተራ ድንኳን እንኳን ትባላለች። በሌላ ምሳሌና እና ደብተራ የሚለውን ስም ትርጉም ከነገረች በኋላ ግን በቤተ ክርስቲያን ጥበበኛ ተብሎ ነው የሚታሰበው። ግን በአጋርንት ነው የሚሰሩት፣ ይዋረሳሉ ምናምን ብላ ገጠመኝ ላይ የምትሰማውን ነገር በሙሉ ነገረችው። ለእናንተ አሁን አላብራራውም፣ ታውቁታላችሁ። እና እነሱ የሚልኩት መንፈስና እነዚህ የሚልኩት መንፈስ መተት ከሆነ እና መተቱ ደግሞ ሰላቢ ከሆነ መንፈሱ ይታዘዛል። ሄድና ይሄን አርግ ተብሎ ይታዘዛል። ለምሳሌ ስልብናው የአጥፋ ስልብና ከሆነ ያ ሰውዬ በሀብት እንዲበልጠኝ አልፈልግም። በሀብት እንዲበልጠኝ ስለማልፈልግ ሀብቱን አጥፋ ተብሎ እሳት እንዲለቅበት፣ ወይ በሐራጅ እንዲሸጥበት ወይም እዳ ችግር እንዲኖርበት እንዲከስር ምናምን ተደርጎ ሰራተኞች እንዲከዱ ተደርጎ ሊፈርስ ይችላል ድርጅቱ። ከዛ በኋላ ሰላቢ ተሰለበ፣ ሰይጣን ሰለበበት ማለት ነው። አይ ደግሞ የእሱን ገንዘብ እፈልገዋለሁ ሰልብ አምጣልኝ ከሆነ ደግሞ ሰውየውም እየሰራ ነው። ይሄም ደግሞ ይሰልብና በሆነ መንገድ ያመጣዋል። በሆነ መንገድ ብዙ አይነት ብልሃቶች አሉ። በዛ ብልሃቶች ውስጥ ሰይጣኑ ያመጣለታል ማለት ነው። እነዚህ ናቸው። ሰላቢ ማለት ይሄ ነው። ግን በአጋር እንትን የሚሰራው ሰይጣን ነው። ደብተር ያልሽው ነገር ትንሽ ጆሮዬን ስቦኛል። ጥበብ አይደለም። እንደ እሱ ነገር አላት። አይ ጥበብ አይደለም፣ አልተነገራትም። እንግዲህ እቺ ልጅ ጥበብ አይደለም፣ ጥበብ ይሉታል እንጂ ጠባብነት ነው። ግን በዛ ውስጥ አጋንንት ተዋርሷል። ለአንተ የሚሰጥህ የሚነገርህ ሌላ ነው፣ እዛ የሚሰራው ደግሞ ሌላ ነው። እርግጠኛ ነኝ ይህን አርጉ ሲላችሁ አታድርጉ ያላችሁ ነገር ይኖራል፣ አለችው። አዎ ለምሳሌ ምንድን ነው አለችው። ከዛ ሳያስበው እንትን ውስጥ ገባ፣ ሙድ ውስጥ ገባ። እንዴት ትሰልባለህ? እንዲ ያለችው እሷ ደነገጠና፣ አለ አይ አለና ዞሮ አያት ያቸው ከዚ ደነገጠና፣ በቃ እውነቱን ተናገራለሁ ገብታል። ሳታቀው ደንግጥ። ስለደነገጥክ ነው የገባው አለ ጓደኛው። የባለ ታሪካችን ማለት የባለ ታሪካችን ባል ማለት ነው። በጣም ሳቀና አየ። ልጠይቃት መጣ። ሳታቀው ገብተሃል። ስለጠይቀህ እኮ አዋልካት አለ። ስለዚህ በቃ መናገር አለበት አለ የውልሽ የኔት። ለባለቤቴ የነገርሻት ያስተማርሻት ነገር ሁሉ ነገር ገብቶናል። አሁን ግን እሱ በጣም በቃ መጠየቅ እፈልጋለሁ። እስቲ ልጠይቃት ብሎ ነው የመጣው። አይ ምን ችግር አለ፣ እኔም ጠርጥሬ ነበረ እሷ አባካኝነች ነች ሲባል፣ ገንዘብ ስለምታባክን ወይም ደግሞ ገንዘብ ስለምታጠፋ ብቻ ሳይሆን የሚያስጠፋት ማነው? ከየት ነው የመጣው ነው። ከዛ ሰውዬው ጋር ልደውል፣ ጓደኛው እኔ ደግሞ በጣም ገና ብዙ የሚቀረኝ ነገር አለ ሰይጣን እያወቀ ስለዚህ አለቻቸው ልጅቷ ሰይጣን መሆኑን እያወቃችሁ ነው የምትሰሩት ማለት ነው። ጊዜ አይ በተወሰነ መልኩ መቼም የሆነ ይገባናል እኮ ግን ሰውየው ምን ብሎናል አለ። ደብተራውን እኮ ነው ሰይጣንን ማዘዝ ይቻላል። ሀብታሞች ብቻቸውን ከሚበሉ እኛም እየተቀራመጥን እየተካፈልን እንበላለን። እነሚሏቸው አብዛኞቹ እንደዚህ ነው የሚባሉት። የሚገርማቸው እና ጥበብ ውስጥ የሆነ ነገር እንዳለን አውቃ ግን ማዘዝ ይቻላል ነው የሚሉን። አጋር እንትን አዞ ስራ መስራት ይቻላል ሳንፈልጋቸው ደግሞ ሂዱ ማለት ይቻላል ብሎ ነው የሚለው። ተለምኖ ተገብሮት እና እባክን ተብሎ ተለምኖ የመጣ መንፈስ ምን ያስፈልጋል ተብሎ በገቢር የመጣ መንፈስ ሂድ ስትለው እንደ ውሻ ይሄደል። እሺ በቃ አመሰግናለሁ ሌላ ቦታ ሄጅ ይቀጠራለሁ ብሎ የሚል መንፈስ ነው ያለው ማለት ነው። ድሃም ሆኖ ኃጢአተኛም ሆኖ እንኳን የማይምር ነው እንኳን የቤት ክርስተንተ ሳላሚ ና ሀብታም ሆኖ ቀርቶ። ድሃ ምንም የሌለው ድሃውን እንኳን ይዞ ሲኦል ማስገባት የሚፈልግ ዘፋኝም ቢሆን ኃጢአተኛም ቢሆን የኃጢአት ዝሙት ስራ ላይ እንኳን ያሉት ሴቶቻችንን እሷን ግደልኝ፣ እሷ እንደዚያ ግልኝ የሚባል እንኳን። እስኪ ደግሞ የጥላ ወጊ መተት በየትኛው ህመም ራሱን ይደብቃል የሚለውን እ በዚህ በሳይንስ ዘመን አጋንንት እንዳይታወቅበት ራሱን በተለያየ በሽታ በመሰወር እንዲሁም በምናውቃቸው በሳይንስ ምርምር በተደረሱባቸው በሽታዎች ራሱን በመደበቅ ይጫወትብናል። ለምሳሌ ዛር አይነ ጥላና መተት የሴት ወገብ ላይ በመቀመጥ ሊያሰቃያት ይችላል። በወገብ ህመም የምትሰቃይ ሴት ሐኪም ቤት ብትሄድ የዲስክ መንሸራተት ተብላ ምናልባትም ኦፕሬሽን ተደርጋ ሳትድን ትቀራለች። በዲስክ መንሸራተት ስም የተደበቀው አጋንንት ስውር የህመም ጥቃት እያደረሰ ሳይታወቅበት ወገቧን እንደጠፈረ ይሆናል። በአንድም በሌላ አውቀንም ይሁን ሳናውቀው በራሳችንም ይሁን በቤተሰባችን ምክንያት ወደ ህይወታችን ሰርጎ የገባው የዛር አጋንንት ጀርባችንና እግራችን ላይ ይቀመጣል። እኛም ዛር መሆኑን ስለማናውቅ ሐኪም ቤት እንሄዳለን። የዛር አጋንንቱ ራሱን በነርቭ በሽታ ስም ይደብቃል። በሐኪምም የነርቭ ችግር ነው እንባላለን። መድኃኒት እንውጣለን፣ ፊዚዮተራፒም እንታከማለን። ግን ለውጥ የለም፣ ህመሙ እንዳለ አለን። በነርቭስም የተደበቀው አጋንንት በቁርጥማት በውጋት እግራችንን በመሸምቀጥ እንዳንራመድ እንዳንተኛ በማድረግ በግልጽና በስውር ይዋጋናል። ልክ እንደዚህ ሁሉ ጥላወጊም የሞት አጋንንትም ራሱን በተለያየ በሽታ ይሰውራል። የጥላወጊ አጋንንት እኛን ለሞት ለማብቃት በልብ መብ ራሱን ይሰውራል። የጥላወጊ ወይም የሞት አጋንንት የተላከበት ሰው አጋንንቱ ልቡ ላይ ቁጭ ብሎ በድንገት ልቡን ከስራ ወይም ከጥቅም ውጭ ሲያደርግ ሰውየው በድንገት ልቤን በማለት ሊሞት ይችላል። በሟቹ በድንገተኛ ሞት የተደናገጡ ቤተሰቦቹ አስክሬን ምርመራ ብለው ሆስፒታል ይወስዱታል። እዛም ድንገተኛ የልብ መም ነው ተብሎ ይነገራል። ቤተሰቡ ሟች በጠናቱ በጥላ ወጊ ሳይሆን በልብ መም እንደሞተ ሰምቶ ይቀራል። ገዳይም በእግዚአብሔር ዘንድ እንጂ በሰው ዘንድ ሳይታወቅ ይቀራል። እዚህ ላይ ልብ የምትሉት በልብ በሽታ የሚሞተውን ሁሉ በጥላ ወጊ ነው ብላችሁ እንዳትደመድሙ። ምክንያቱም የጥላ ወጊ ሞት የራሱ የሆነ አጋንንታዊ ብልሃት አለው። ሌላው የጥላ ወጊ ወይም የሞት አጋንንት ራሱን በከፍተኛ ራስ ምታትና ውጋት ሊደብቅ ይችላል። የጥላ ወጊ አጋንንት የተቆራኘው ሰው በድንገት በጤንነት ወጋኝ ራሴን አመሜን በማለት ሐኪም ቤት ደጃፍ ሳይደርስ በድንገት ሊሞት ይችላል። ስለዚህ የጥላ ወጊ ወይም የሞት አጋንንት ወደ ሕይወታችን ሲመጣ ለሞት ሲቃጣ ራሱን በምናውቃቸውና በማናውቃቸው በሽታ ራሱን ሰውሮ ለመቃብር ጓሮ ሊዳርገን ይችላል። ጥላ ወጊ ፖሊስ የማይደርስበት፣ የማያውቀው የተጎጂ ቤተሰብም የማይገነዘበው ነው። ሰውን በግልጽ የገደለን ሰው የሀገሪቱ ሕግ ይዳኘዋል። ሰውን በጥላ ወጊ የገደለን እንኳን ሰው ሊዳኘው ሰው ስለማያውቀው የሰማይ አምላክ እግዚአብሔር ብቻ ነው የሚያውቀው ፍርዱንም የሚሰጠው። ወዳጆቼ ስንቱ በጥላ ወጊ ሕይወቱን በማጣት ለቤተሰቦቹ የዘላለም ጸጸት ሆኗል። ለምሳሌ አንድ ሰው የአንድን ሰው የትምህርት፣ የእውቀት፣ የትዳር፣ የስራ፣ የሀብት፣ የጥበብ የተሰጠው ዕድል ይወስዳል። እነዚህን ሁሉ ዕድሎች ከአንድ ሰው በዕድል መተት ከወሰደ እድሉን የወሰደበትን ሰው በጥላ ወጊ ማስገደል ነው የሚፈልገው ምክንያቱም ይህንን ሁሉ እድል የወሰደው ሰው አንደኛ አንድ ቀን የወሰደበትን እድል በጸሎት ያስመልሳል በማለት ሁለተኛ የነቃ ቀን በአምልኮት ህይወት ለማስመለስ ይታገለኛል በማለት ሶስተኛ ጉዴን ምስጢሬን ያጋልጣል በማለት በጥላ ወጊ ያስገድለዋል ይህም እድሜ ዘመኑን የወሰደውን እድል እንዲጠቀምበት ያደርጋል እድሉን ወስዶ በጥላ ወጊ አልሞት ካለው እንዳያውቅ ያሳብደዋል ወይም በመተት ሀገር ብን ብሎ እንዲወጣ ያደርገዋል። ሁለተኛ በቅናት ለመበቀል ጥላ ወጊን ይልካሉ። ለምሳሌ ሰዎች በንብረት በገንዘብ ሲጣሉ ሲካካሉ፣ እንዲሁም በስራ በስልጣን ሲበላለጡ ሲገፋፉ፣ ክፉኛ ሲጣሉ ለመበቀል ብለው ጥላ ወጊን ያስልካሉ፣ በጥላ ወጊ ያስገድላሉ። ይህ አሁን አሁን እጅጉን እየተለመደ የመጣ ነገር ነው። እዚህ ላይ አንድ ምሳሌ ብቻ ልንገራችሁ። ለምሳሌ አንድ ሰው ጥሩ የስልጣን ደረጃ ላይ ወይም ኃላፊነት ላይ አለ እንበል። አንድ ሰው በዚህ ሰው ስልጣንና ኃላፊነት የሚቀና ከሆነ ጠላቱ በስልጣኑ በመቅናት በሱ ቦታ ራሱን ለመተካት ያንን ባለስልጣን ጥላ ወጊ ጥላውጊ አስልቆበት ያንን ሰው በሽተኛ አደርገዋል። ያም ሰው በድንገት ታሞ ከቤት ካልጋ ይውላል። በዚህን ጊዜ ያ ክፉ ሰው በዛ ሰው ስልጣንና ኃላፊነት ቦታ ይቀመጣል። የሰውየውን የሥራ እድሉን የኃላፊነትና የስልጣን እድሉንም እሱ ወስዶ ይጠቀምበታል። ሶስተኛ፣ በሽተኛ ለማድረግ ሰዎች ጠላት የሚሉትን በለጠኝ ካደኝ በደለኝ የሚሉትን ሰው ከሞቱት በላይ ከሚኖሩት በታች ሆኖ በሽተኛ እንዲሆን ጥላወጊ ያስልኩበታል። የሚላከው ጥላወጊ ወደ ሰውየው በመግባት ሰውየውን በሽተኛ ያደርገዋል። የሚገርመው ብዙዎች ጥላወጊን የሚያውቁት እንደሚገድል ብቻ ነው። ስንጠላ አዎ ይገድላል፣ ግን ሰዎችን በሽተኛ የአልጋ ቁራኝ ያደርጋቸዋል። ጠላ መተተኞቹ አድርግልን ያሉትን ነው የሚያደርገው። በሽተኛ አድርግል ካሉት ልቡ ላይ ተቀምጦ እስከ እድሜ ዘመኑ የልብ በሽተኛ ያደርገዋል። ወገቡ ላይ እጅግሩ ላይ በመቀመጥ ሰውነቱን ሽባ ያደርገዋል። የውስጥ አካሉ ላይ በመቀመጥ የውስጥ ደዌ ህመምተኛ ያደርገዋል። አእምሮ ላይ በመቀመጥ ከፍተኛ የራስ ምታት እስከ እብደት ሊያደርሰው ይችላል። እንዲሁም ለሰውና ለሐኪም ይህ ነው ብላችሁ የማትገልጹት ህመምና ስቃይ እንዲሰማቸው ያደርጋል። ጥላዋጊ ሰዎችን በድንገት ቅጽፍ ስፋ አድርጎ ለከፍተኛ ህመም ይዳርጋቸዋል። ለምሳሌ ደረትን፣ ትከሻን፣ ጀርባን፣ ጎንን፣ ሳምባን ቅጽፍ አድርጎ በመያዝ እንዳይንቀሳቀሱና በህመም እንዲሰቃዩ ያደርጋቸዋል። በነገራችን ላይ የጥላዋጊ ውጋት ጦር በሉት የማይነቀል የተተከለ ጦር ነው የሚሆነው። ፋታ የማይሰጥ ሲጥ የሚያደርግ ውጋት ነው የሚለቀው። ውጋቱ ቅስፈቱ ለረጅም ሰዓት ሊቆይ ይችላል። ለምሳሌ መርፌ ሲውጋችሁ ሲነቀል ህመሙ ይተዋችኋል። ጥላ ወጊ ግን ውጋት ሲሆንባችሁ ህመሙ ቶሎ ላይተዋችሁ ይችላል። በዚህ አጋጣሚ በጥላ ወጊ ስለተፈጸመ አንድ አሳዛኝ ታሪክ ልንገራችሁ። ከዛሬ አስር ዓመት በፊት አንድ ሰው ከካናዳ ጠቅልሎ ኢትዮጵያ ይመጣል። ይህ ሰው ካናዳ በልጅነቱን የሄደው እዛም ተምሮ በነዳጅ ካምፓኒ ውስጥ ለ30 አመታት በምንድስና ነው ያገለግላል። ብዙ ብርም ተከፋይ ነው። 30 ዓመት ከሰራ በኋላ ሚስቱን፣ ሁለት ልጆቹን ይዞ ወደ ኢትዮጵያ ጠቅልሎ ይገባል። ሀብታም ስለነበረ ከውጭ ሀገር ከአስር በላይ ዶዘሮች፣ ከአስር በላይ ግሬደሮች፣ ከአስር በላይ ሎደሮች አስገብቶ በኮንስትራክሽን ስራ ላይ ይሰማራል። ስራ እንደጀመረ ብዙ ፈተና ይገጥመዋል። ሁለት አመት እንደሰራ መስከረም 16 ቀን መስቀል አደባባይ የመስቀልን ባላ አሳልፎ ማታ ወደ ቤቱ ገባ። ማታ ተኝቶ አድሮ ጠዋት ሚስቱ ስትቀሰቅሰው እሱ በተኛበት ሞቷል። ከጎኗ ሞቶ አደረ። ሚስቱ ተደናገጠች፣ አለቀሰች፣ ቤተሰብ ጠራች። ወደ ሆስፒታል ወሰዱት። አንድ ቀን ህመም የሚያውቀው ሰው አስክሬን ምርመራ ተደርጎ በልብ ህመም ነው የሞተው ተብሎ ተነገራቸው። የሚገርመው 30 አመት ካናዳ ሲኖር በየስድስት ወሩ የጤና ምርመራ ያደርግ ነበር፣ እዚህም እንደዛው። ግን ምንም አይነት የልብ ህመም ሪከርድ የለውም፣ ግን በልብ ህመም ሞተ ተባለ። ሚስቱ ግን በስራው ላይ ብዙ ጠላቶች፣ ምቀኞች እንዳሉት ስለምታውቅ በጥላ ወጊ እንደሞተ አወቀች። በነገራችን ላይ ከሐኪሞች ሁለት ነገር ይገርመኛል። አንድ ሰው ታሞ ሆስፒታል ሄዶ ሐኪሞቹ ህመሙን ካላወቁ ታይፎይድ እና ታይፈስ ነው ብለው መድኃኒት አሸክሙ ይልኩታል። አብዛኛው ሰው ታም ሆስፒታል ሲሄድ ታይፎይድ እና ታይፈስ ነው የሚባለው። ታይፎይድ እና ታይፈስ የለም እያልኳችሁ ሳይሆን ሐኪሞቹ በሽታውን ማግኘት ሲያቅታቸው ለበረከት ብሎ ለታማሚ የሚሰጡት በሽታና የበሽታ ስም ታይፎይድ እና ታይፈስ ነው። ወዳጆቼ፣ ስንቶቹ በጥላ ወጊ ያለቀናቸው ያለጊዜያቸው በሰው ተንኮል ለሞት በቅተዋል። ስንት እውቀትና ሀብት እያለው ለስንት ሰው መትረፍ እየቻለ በራሱ የቅርቤ በሚላቸው ሰዎች በጥላወጊ ለሞት በቅቷል። ስንቱ ጠዋት ታይቶ ከሰዓት ሞቶ በአሟሟቱ ጉር ተብሏል። ይህ ሁሉ አንድም በጥላወጊ ወይም በሞት አጋንንት ነው። ሌሊት በተኙበት የሞት አጋንንት ወይም ጥላወጊ እያነቀ እየደፈቀ ስንቱን ገሏል። በነገራችን ላይ ሌሊት ሰዎች በተኙበት ክፉኛ የሚያንቃቸውና የሚተናነቃቸው መተንፈስና መንቀሳቀስ የሚከለክላቸው አንደኛ ዐይነ ጥላ፣ የቤተሰብ ዛርና የአየር አጋንንት ነው። ሁለተኛና ብዙዎች ያለቁበት ጥላ ወጊ ነው። ጥላ ወጊ ግደል ተብሎ ሲላክ በውድቅት ሌሊት ሰዎች በተኙበት መጥቶ ያንቃቸዋል። ከቻለ በዛ ይገላቸዋል። በዚህ ምክንያት ነው አንድም ሰዎች ማታ በሰላም ተኝተው ጠዋት ሞቶ የሚገኙት። ማታ በተኛችሁበት የትኛውም ክፉ መንፈስ እያነቀ እያስጨነቀ እንዳትተነፍሱ እንዳትላወሱ የሚያደርጋችሁ ከሆነ ትልቁ መፍትሄ ማታ ውዳሴ ማርያምና መልካ ቅዱስ ሩፋኤልን ጸልያችሁ ተኙ። እርግጠኛ ሆኜ የምነግራችሁ ምንም አትሆኑም። በጣም ብዙ ሰዎች ሰውን ቤተሰብም ሳያውቅላቸው በጥላውጊ ሞተዋል። የሚገርማችሁ ስንት የቤተ ክርስቲያን ሊቃውንት፣ ስንት የቤተ ክርስቲያን አገልጋዮች የጥላውጊ ሰነባ ሆኗል። በቤተ ክርስቲያን ጥቂት የማይባሉ የአብነት መምህራን በጥላ ወጊ ሞቷል። ቤተ ክርስቲያናችን ጥቂት የማይባሉትን ሊቃውንት በጥላ ወጊ አታለች። የጥላ ወጊ ሁነኛ መፍትሄ ምንድን ነው? የሚለውን አይተን ትምህርታችንን እናጠቃልላለን። አንደኛው ጸሎት ነው። የወለላይቱም ቤት ልጆች፣ ሁሉም ጸሎት አምልኮታችንን የምንገልጽባቸው፣ ከፈጣሪ የምንነጋገርባቸው፣ ራሳችንን የምንጠብቃቸው መንፈሳዊ መሳሪያችን ቢሆኑም በብርቱ ለሚፈትኑን እስከ ሞት ለሚፈልጉን አጋንንትና ክፉ ሰዎች አንዱ ፍቱን መፍትሄ ሰይፈ ሥላሴ ጸሎት ነው። ሰይፈ ሥላሴ ጸሎት የፈጠሩን ሥላሴ የምናመሰግንበት ቢሆንም በዚህ ጸሎት ከቅድስ ሥላሴ ዘንድ መለኮታዊ ልዩ ጥበቃ እናገኝበታለን። የሰይፈ ሥላሴ ጸሎት አንዱ ቃል ኪዳኑ ድንበር ጥሶ የህይወታችንን አጥር አፍርሶ የሚመጣን ጠላትና ድንገተኛ ሞትን የሚከላከልልን ታላቅ ጸሎት ነው። ሰይፈ ሥላሴን የሚያዘወትር በተለይም እንደ አንድ ስራው ቆጥሮ የሚጸልይ ሰው መቼም ይሁን መቼ ለጥላዋጊ ወይም ለሞት አጋንንት ተላልፎ አይሰጥም። የጥላዋጊ አጋንንት ቢመጣበትም የጸሌው ሰይፈ ሥላሴ በግልጽና በስውር ይመክትለታል፣ ይከላከልለታል። ወዳጆቼ ሰው በርትቶ ከጸለየ እንኳን ከጥላ ወጊ እንኳን ከሞት አጋንንት ከዘላለማዊ የሲኦል እሳት ራሱን ያስመልጣል። ሁለተኛ መፍትሄ ውዳሴ ማርያም ነው። እንደሚታወቀው ውዳሴ ማርያም እናታችን ድንግል ማርያምን የምናመሰግንበት፣ የምንማጽንበት፣ የምንለምንበት ቢሆንም ውዳሴ ማርያምን አዘውትሮ የሚጸልይ ሰው እመቤታችን በዘርፋፋ ቀሚሷ በክንፈረዴቷ እሱ ከማያውቀው እመቤታችን ከምታውቀው ጠላትና ጋንንት ትጠብቋለች በምልጃዋ በጸሎቷ ትሰውሯለች። ስለዚህ ውዳሴ ማርያም ብናዘወተር እመቤታችን ዘውትር ትጠብቀናለች። ሶስተኛ መፍትሄ ጸሎተ ባርቶስ ነው። ጸሎተ ባርቶስ እንደ ውዳሴ ማርያም የየዕለት ቢሆንም ጸሎቱ መደንግጻ ጋንንት የሆኑ የእግዚአብሔር ህቡ ስሞች በውስጡ ስለተካተተ ጸሎቱ ከብዙ ነገሮች የምንጠበቅበትና ከጥላ ወጊ አጋንንት የምናመልጥበት ነው። አራተኛ መፍትሄ ባለ ህቡ ስሞች ድርሳናት ናቸው። ይህ እንደሚታወቀው የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሮፋኤልና የሌሎቹን ቅዱሳን መላእክት ባለ ህቡ ስሞች አጫጭሮቹን ድርሳናት በመጸለይ ከዚህ ፈተና ማምለጥና በመላይክቶቹ መጠበቅ እንችላለን። በእነዚህ ድርሳናት ላይ ያሉት የእግዚአብሔር ህቡ ስሞች ኃይለ እግዚአብሔርን የተላበሱ ስለሆኑ በቅዱሳነ መላእክት ጸሎት ከአጋንንት ፈተናና ጥበቃ እንሰወራለን። ሌሎቹን ለምሳሌ ሰይፈ መለኮትን፣ ዳዊትን፣ አርጋኖንን እና ሌሎቹንም ጸሎቶች እንደ አቅማችንና እንደ ተሰጧችን ብሎም እንዳለን ጊዜ ብንጸልያቸው ከአጋንንት ጥቃት ከመጠበቅ ጸጋን እስከማግኘት ስለምንደርስ ልንጸልይ ይገባለን። እነዚህን ጸሎቶች ማለትም ሰይፈ ሥላሴን ሰይፈ መለኮትን ውዳሴ ማርያምን ጸሎተ ባርቶስንና አጫጭሮቹን የመላእክትን ባለህቡስን ድርሳናት ጸልዩ ብዬ የጠቀስኩላችሁ አንደኛ ለመጸለይ ቀላል ከመሆናቸው አንጻር ሲሆን፣ ሁለተኛ ጸሎቱ ከሚፈጀው አጭር ደቂቃ አንጻር ሲሆን፣ ሶስተኛ ከስንፍናችን አንጻር ነው። ጊዜ የለኝም እያል ከጸሎት ህይወት እንዳንርቅ በጥላቶቻችንና በጥላ ወጊ እንዳንወድቅ በእነዚህ ጸሎቶች ከሞት አጋንንትና ከፈተና ራሳችንን እንጠብቅ። ለማንኛውም ዛሬ አበዛውባችሁ፣ አረዘምኩባችሁ። ዛሬ ትምህርቱን በዛ ያደረኩት መከራችን ፈተናችንም ስለበዛ ነው። ይቅርታ።